በጣም የሚገርም ኮንሰርት አለ ቁርጥ ህሊና የሚባል ። ታሪኩን በደንብ ልናገረው አልናገረው አላውቅም። አንድ መነኩሴ የዓለምን ምኞትን ተመኝቶ ከቤተክርስቲያን ሲወጣ አንድ ሌባ ደግሞ ሌብነት ህይወት ያስጠላኛል ብሎ ትንቺ መንኩስና ልገባ ብሎ ጫካ ላይ ይገናኛል። ከዛ ጅብ ምና ይመጣባቸው መሽቶባቸው ዛፍ ላይ ይወጣል እና ሁለቱም ሞቱ። ማን የሚጸድቅ ይመስላል? የተመለሰው ነው ነው ምክንያቱም የመጨረሻ ምን እያሰብክ ነው ያ ሰው እየጠፋ ነው ይሄ ሰው እየዳነ ልክ በመስቀል ላይ ከጎኑ ሰው አስራአንደኛው ሰው እኔ ምንም እኮ ኤክስኪውዝ ማቅረብ አትችል በቃ እግዚአብሔር መማር ላይ ፌር አይደለም ብዬሽ ነው ማለት ምንም እኮ ክራይቴሪያ የለም እንደ ሰው ልጅ ዝም ብለህ እንደው አንተ ሎጂካሊ ስናስብ ሀይማኖቱን ምናምን ትሆና ሎጂካሊ ስናስበው እድሜ ዘመኑ ሰላሳ ምናምን ዓመት ሰው ሲገል ሲያቃጥል ሲዘርፍ የኖረ ሰው በአንድ አረፍተ ነገር ከዛ እሱም ተወው መዳኑን ብቻ ተወው። 5500 ዘመን ሙሉ እነ አዳም እነ ዳዊት እነ ኤልያስ ሁሉ እኮ በሲኦል ነበሩ። ታውቃለህ ገነት ዝግ ነበረች ክርስቶስ እስኪሰቀል ድረስ። ከእነሱ ቀድሞ የገባው ይሄው ሙዲ እና እንደውም መልአኩ ጠየቀው ይላል፣ ማነህ? አዳም ነህ? አረ አይደለሁም። እሺ ተደጋጎቹ አባት አብርሃም ነህ? አረ አይደለሁም። እኔ አንድ ተረው ንበዲ ይኸው ግን የክርስቶስ የደማህት ማለት ፊያቶ ዘማኒ ማረ አምላክ እኔ በጣም በርግጠኝ መናገር የሚችል ሰው የምችለው አሁን ይህን የሚያዳምጡ ሰዎች ፌቶይዝ መሆን ኃጢአት አልሰሩም። በጣም ኮንፊደንስ ሆ የሚናገሩ አልሰሩም። በ የዚያን ያህል ኃጢአት የሰራ ሰው የሚያዳምጡ ይኖራሉ። አላስብ እሱን የማረ አምላክ እንዴት አንተን አይመርም ነው። እና በጣም በቃ ሴጣን በቃ ትልቁ መካኒዝሙ የእግዚአብሔርን ቸርነት እንዳታስብ ነው የሚያደርገ